በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስከረም 18 ዕረፍቱ ለቅዱስ ኤዎስጣቴዎስ ጻድቅ ብላ አስባ አክብራ ትውላለች። መዋዕለ ዘመናቸው 12 15 እስከ 13 13 እንደሆነ መጽሐፍ ያትቱናል። በዚህ መዋዕለ ዘመናቸው የሠሩትን ትሩፋት ባጭሩ እስኪ ለማየት እንሞክር። ጻድቁ ኤዎስጣቴዎስ አባታቸው ክርስቶስሟ እናታቸው ስነ ሕይወት ይባላሉ። በብስራተ መልአክ ወልደዋቸዋል። ዘካሪያስ ለሚባል መምህር ሰጥተዋቸው ሲማሩ ሲያገለግሉ አደጉ። ኋላም ማዕርገ ምንኩስና ተቀብለው በትሕርምት የሚኖሩ ሆነዋል። አንድ ቀን የነግ ተግባራቸውን አድርሰው ከመካነ ግብራቸው ተቀምጠው ሳሉ ጌታ እንዲረዳቸው ሆኖ ተገልጾ ለኢትዮጵያውያንና ለኢትዮጵያና ለአርማንያ ሐዋርያን እንድትሆን ምርጫ ዙረህ አስተምር ዘሰማ ኪያከ ኪያ የሰማ አንተን የሰማ እኔን ሰማ አንተን ያልሰማ ግን እኔንም አልሰማም፣ አላቸው። ከዚህ በኋላ እርሳቸውም ማዕረገ ቅስና ተቀብለው ማስተማር ጀመሩ። ከዕለታት በአንድ ጊዜም ቅዱሳት መካናትን እጅ ለመንሳት ስድስቱን ቀን እየተጓዙ ሰንበትን እያረፉ ኢየሩሳሌም ደርሰው ሲመለሱ እግረ መንገዳቸውን ወደ አርመንያ ሂጅ አስተምሬን እመለስ ብለው ሲሄዱ ባህር እያሪኮ ደረሱ። ከዛ ከደረሱ በኋላ መርከበኛ አግኝተው እንዲያሳፍራቸው ጠይቀው ትቷቸው ሄደ። የለበሱትን አጽፍ ከባህሩ ላይ አንጽፈው፣ ልጆቼ ጥበብ እግዚአብሔርን መርምራለሁ ሳትሉ ሳትጠራጠሩ ተሳፈሩ አሉ። ደቀ መዛሙርቱም ተሳፍረው ሲሄዱ ተጠራጥሮ የነበረ አንድ ደቀ መዝሙር የመርፌ ቀዳዳ በምታህል ቀዳዳ ሾልኮ ሰጥሟል። እርሳቸውን ግን ከነደቀ ደቀ መዛሙርቶቻቸው ቅዱስ ሚካኤል እና ቅዱስ ገብርኤል በግራ በቀኝ ሆነው እየቀዘፉ አሻግረዋቸዋል። ኋላ ግን ጻድቁ አባታችን ያን ደቀ መዝሙር ጸልየው አድነውታል። ከዚያም ደርሰው አሕዛብን አስተምረው ከግብረ ኃጢአት ወደ ግብረ ጽድቅ መልሰዋል። ውሎ ውሎ ከቤት ኑሮ ኑሮ ከመሬት እንዲሉ ምን ሙት ቢያነሱ ታምራት ቢያደርጉ ሥጋ ከለበሱ ዘንድ ሞት አይቀርምና በዚህ ዕለት አርፈዋል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለመቤታችን ለነጻ የተነጽሃ ለቅድስተ ቅዱሳን ወላዲተ ተቃን ምክንያተ ድኅነን ቤዛዊተ ኵሉ ዓለም ክብር ምስጋና ይግባት። የጻድቁ በረከት ረድኤት ይድረሰን፤ አሜን።